አገልጋይ ዮናታን አክሊሉ ዝቅ ብሎ ቴዎሎጂ መማር አለበት፣ አለበለዚያ ብዙ ትምህርቶችን እያበላሸ ይገኛል እየተባለ ነው። ይህን እንድባል ያደረገውን ቪዲዮ በጣም ባጭሩ ላሳያችሁ። ከሥጋዋ ሥጋ እርሱ ከአብ ጋር እኩልነት ያለው ፍጹም አምላክ እንደሆነና ከአብ የተለየ አምላክ እንደሆነ ከአብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ

አገልጋይ ዮናታን አክሊሉ በስህተት አንደኛነ፣ ኢየሱስ ወይም ወልድ ከአብ የተለየ አምላክ ነው አልክ። ታዲያ በዚህ ጉዳይ ይቅርተ የምትጠይቀው መቼ ነው የሚል ቪዲዮ ነበር ባጭሩ የተመለከታችሁት። በርግጥም ዮናታን አክሊሉ ኢየሱስ ከአብ የተለየ አምላክ ነው ብሎ አስተምሯል ወይስ አላስተማረም? በዛሬ ቪዲዮ ለየትኛውም ጊዜ የሚጠቅማችሁን ትክክለኛውን ምላሽ የምታገኙ ይሆናል። ሰላም እንደምን አላችሁ? በጌታ የተወደዳችሁ ምርጦች እንኳን ደህና መጣችሁ። ዛሬ እንግዲህ እንደ ክርስቲያን በተሰኘው እጥን ምጥን ቅጥን ፍጥን ባለው የሪአክሽን ፕሮግራማችን እንደገና ተከስተናል። በዛሬ ፕሮግራማችን እስከ መጨረሻ ድረስ ከቆያችሁ እንደምትባረኩበት አልጠራጥርም። ለዚህ ቻናል አዲስ ከሆናችሁ እንኳን ደህና መጣችሁ። ቻናላችንን ሰብስክራይብ በማድረግ ቤተሰቡ እንዳትረሱ። ይሄ ቪዲዮ ደግሞ ለብዙ ሰው እንዲደርስ ላይክ ማድረጋችሁ እንዳትረሱ። በተለይም ለዮናታን አክሊሉ አድርሱልኝ። እንደ ሀሳብ ደግሞ በቪፒኤን ብታዩልኝ እላለሁ። ወደ ቪዲዮ ከሥጋዋ ሥጋ እርሱ ከአብ ጋር እኩልነት ያለው ፍጹም አምላክ እንደሆነና ከአብ የተለየ አምላክ እንደሆነ ከአብ የተለየ አምላክ እንደሆነ ዮሐንስ በመጀመሪያዎቹ ቁጥሮች ያስቀምጣል። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ብሎ ይላል። አሬ የሚለው ሰይጣን እኔ ምን ለማለት ነው፣ በስተት አንደኛ ናንተ መቼ ነው ይቅርታ የምጠይቀውም? በዚህ ጉዳይ ከአብ የተለየ አምላክ ባንክ ከሥጋዋ ሥጋ ከነብሷ ነብስ አራት ዓመት ነው። ለዚህ እኮ ይቅርታ ለመጠየቅ የፈጀብህ? አሁን ለዚህ ደግሞ መቼ ነው ይቅርታ የምጠይቀው? እንዴ እኔ ቁጭ ብላችሁ የምትማሩ ሰዎች ልትገደኛ ናችሁ? ንቅል ማረጋችኋል እንዴ የምን ሻምፓን ቆማ ነው እንዴ? ኧረ ኃይበሉ ይሄን ሰውዬ እንዴ! ወይ ይቅርብ። ቴዎሎጂካል ነገር ይቅርብ። ዮናታን ይቅርብ። አንተ የሚያምርብ ሰበርኩ አደቀኩ፣ አመለጥኩ፣ ተቀባ ሄድክ የሚለውን ነገር ላይ ጎበዝ ነው፣ እሱ ላይ ትኩረት አድርግ። ይቅርብ ይሄ ጫት ምናምን ሲጃራ ምናምን መልካም ወጣቶ ላይ ተፈተፈለ እሱ ላይ ይሻላል። ቴዎሎጂካል ነገር አትንካ። ከዚህ በፊት ነገረ ስላሴ ነቃቅተ አብቋቅተ መሳቂያ መሳለቂያ እንዴ! አሁን ደግሞ የተለየ እንዴ! እረ እባክተው እኔ እዚህ ቸርች ቁጭ ሆናችሁ የምትማሩ ሰዎች ናችሁ የምትገርሙኝ። ለዚህ ጉዳይ ደግሞ መቼም ይቅርታ የሚጠይቃችሁ እና ይሁን ይቅርባ አንተ ክረምት ክረምቱ አንጠብቀ ይህ ጫት ማስጣሉን ይህ መጠጧ ላይ ምናምን ላይ እሷ ላይ የምሰራ ድራማ ነው ታሪፍ፣ እች ክረምት ላይ ሐምሌ ነሐሴ ላይ ተፍተፍ የምትላት ነገር ትበቃለች ብዬ አስባለሁ። ቴዎሎጂካዊ ነገር ባትነካከ፣ ነገድነትን ባትነካከ። ኢየሱስ ጴንጤ አዳራሽ ተንከራተተ፣ ጎበዝ ተንከራተተ። የሆነ አዳራሽ ስትሄድ ኢየሱስ ሌላ ነገር፣ የሆነ ቸርች ስትሄድ ኢየሱስ ሌላ ነገር ነው። የራሳቸው ኢየሱስ ነው ያላቸው። አሁን ደግሞ ዮናታን የራሱ ኢየሱስ አምጥቷል፣ ከአብ የተለየ አምላክ የሆነ ኢየሱስ አምጥቷል። እንግዲህ አንከራትታችሁት ኢየሱስን። እንግዲህ ቪዲዮው በጣም ኤዲት የተደረገ እንደሆነ በጣም ግልጽ ነው። ባይ ዘ ዌይ አንድ ነገር ልታውቁ ይገባል። አሁን ባለንበት ዘመን ኤአዩም አለ በዛ ያም ብቻም፣ ሰውን ኤዲቲንግ ራሱ በጣም ምን አይል እየረቀቀ እንደሆነ አስተውላችሁ ይሆናል ብዬ አስባለሁ ከዛ እንግዲህ መቼም ቢሆን እንደዚህ አይነት ነገሮች በሚከሰቱበት ጊዜ ምንጩን መመልከት አለባችሁ አሁን ዮናታን አክሊሉ በእርግጥም እንደዚህ ብሎ አስተምሯል ወይ ያለ ምንም ጥርጥር እኔ የምሰጣችሁ ምላሽ አላስተማርም ብዬ ነው እንዲሁ በዘፈቀደ አላስተማርም ብዬ እንደ መፈክር ለመናገር ብቻ ሳይሆን ዮናታን አክሊሉ በዚህ ጉዳይ ያስተማረውን ቃልም ከእግዚአብሔር ጋር ነበር የሚለውን ሀሳብ ዮናታን አክሊሉ በእርግጥም እንደዚህ ብሎ አብ፣ ወልድ ከአብ የተለየ አምላክ ነው ብሎ አስተምሯል ወይስ አላስተማረም የሚለውን እናንተ ተመልካቾች፣ እናንተ ራሳችሁ እንድትፈርዱ ቪዲዮን ከዚህ በመቀጠል አስደምጣችኋለሁ። እባካችሁ ቪዲዮን አቋርጣችሁ እንዳትወጡ ጨርሳችሁ እንድትሰሙ በጌታ ፍቅር አሳስባችኋለሁ። ጨርሳችሁ ሰምታችሁ የራሳችሁን ምልከታ እናንተም በኮሜንት ላይ ታስቀምጣላችሁ። መቼም ቢሆን ግን መርሳት የሌለባችሁ ትልቁ ጉዳይ ምንጩን መመልከት ማለት አጠር ተደርጎ የሆነ ቆረጥ ተቆራርጦ የሚመጡትን ቪዲዮዎች አይታችሁ እንደዚህ ብሏል እንደዛ አላለም ምናምን ብላችሁ ለመፍረድ አስቴት ለመስጠት ከመጣደፍ ይልቅ ምንጩን መመልከት በጣም ተገቢ ነው ብዬ አስባለሁ። ከዛ አማን ግን ከምንጩ የተቀዳውን ነገር ነው እማሳያችሁ። እስቲ ተመልከቱ። ቃልም በእግዚአብሔር ዘንድ ነበረ ምትለዋ ነው። አሁን ምን ቃልም በእግዚአብሔር ዘንድ ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። ኦኬ ቃልም በእግዚአብሔር ዘንድ ነበር ማለት አካላዊ ነው ማለት ነው። ጻፉ ቃልም በእግዚአብሔር ዘንድ ነበር ማለት አካላዊ ነው። በመለኮታዊ ባህሪ የወልድ ክብሩም ታላቅነቱም ንግስናውም ከመንግስቱ ባለመምጣቱ መንግስቱ ከሱ በመምጣቱ በጠላቶቹ ሳይከፋፈል በሚከፋፈሉ ሳያንስ በማዕረግ ልዩነት ሳይቃወስ

ዛሬ ኢየሱስን የተቀበሉት ሰዎች በመጠን አያንስ። በሚከፋፈሉት ሰዎች ኢየሱስን በሚቀበሉት ሰዎች እግዚአብሔርነቱ ሳያንስ፣ ፍቅርነቱ ሳያንስ፣ ቸርነቱ ሳያንስ፣ በዓለም ላይ በጣም ብዙ ቢሊዮን ቁጥር ያላቸው ሰዎች ኢየሱስን ተቀብለውታል። ስለዚህ ዛሬ እኔ እናንተ ኢየሱስን መቀበላችን ከዛሬ አስር ዓመት በኋላ ለሚቀበሉ ሰዎች ከኢየሱስ ባለጠግነት አይቀንስባቸውም። በሚገርምህ በሚከፋፈሉ ሰዎች አያንስም። እሱ ደግሞ ይገርምሃል፣ በጥላቻና በክፋት ከተነሳ በጠላቶቹ አይ ለጠላቶቹ የማይከፋፈል ለሚከፋፈሉ ደግሞ የማያንስ ንግስናው ከራሱ የመጣ ከመንግስቱ ያልመጣ፣ መንግስቱ ራሱ ከራሱ የመጣ አካላዊ ነው ማሱ እኔ በህይወቴ በጣም ከተደሰትኩበት ቃል አንዱ ይሄ ነው። በጠላቶቹ ሳይከፋፈል፣ በሚከፋፈሉት ሳይንስ ይገርማል። ብዙ ጠላቶች አሉበት፣ አንዳቸውም ግን እሱን አልተከፋፈሉትም። የተቀበሉት ብቻ እነሱ ያመኑት ብቻ ተቀብለውታል። ሲቀበሉት ግን እኔ ስቀበለው አንተ ስትቀበለው ቀጥሎ ያለው ሲቀበለው ሳይሸራረፍ፣ ከክብሩ ከፍቅሩ ሳይሸራረፍ ከማንነቱ ሳይሸራረፍ። እሲ በደንብ አድርገ አሚን በል። አሚን ነው ወይ? ኦኬ፣ በደንብ ስሙኝ። ማንኛውም ህልውና ያለው ነገር ሁሉ የራሱ የሆነ ባህሪና አካል አለ። ስሙኝ። ማንኛውም ህልውና ያለው ነገር ሁሉ የራሱ የሆነ ባህሪና አካል አለ። እሺ ባህሪ ማለት የአንድ ህልውና ጥንተ መሠረት ወይም የተፈጥሮ ምክንያት ማለት ነው። አካል ማለት ደግሞ የህልውናው መገለጫ ማለት ነው። በደምሩ ወይ ማንኛውም ህልውና ያለው ነገር ሁሉ ሁለት ነገር አለው፣ ባህሪና አካል። ባህሪ ማለት የአንድ ህልውና ጥንተ መሠረት ወይም የተፈጥሮ ምክንያት ማለት ነው። አካል ማለት ደግሞ የህልውናው መገለጫ ማለት ነው። ባህሪና አካል የተለያዩ ናቸው እንጂ ተለያይተው አይገለጹም። ኦኬ። በደምስ ዮሐንስ በመጀመሪያ ቃል ነበር ብሎ ሲል ለህልውናው

ቃል ይዞ የሚኖር ህልውና ነው እያለ ነው። ምን ማለት ነው? ይሄ ማለት ባጭር አማርኛ በረም ስሙ እናት ሰዎች፣ እኛ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብለን ስንል ሶስት አምላክ ነው የምታመልኩት ይላሉ። እኛ አንድ ሁለት ብለን ያለው ከላይ ጠፈር ከታች መሰረት ያለው እንደዚህ አይነት ቁመት፣ እንደዚህ አይነት ክብደት፣ ወይም ደግሞ ረዥም ዙፋን ላይ አብ፣ መሀል ላይ ወልድ፣ እዚህ ጋር መንፈስ ቅዱስ እዚህ ጋር ሆነው

እኔ ለምሳሌ ለተፈጥሮ ምክንያት አለኝ። እናትና አባቴ እናትና አባቴ ምክንያት አለኝ። ይወላችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ብላችሁ ሶስት አካል ያላችሁት ማኒፌስቴሽን ኦፍ ዘ ስፒሪት እንጂ ተኮ ለማሰሪ ብላችሁ ወይም አንዱ ለሶስት ብላችሁ ልክ እንደ ግዑዝ አካል ቆጥራችሁ ይሄው እግዚአብሔር ይሄው ወልድ ይሄው መንፈስ ቅዱስ ብላችሁ

አይንህን ቢያወጡ እባክህ አታረግም። አይንህን እንደዚህ ቢጎለጉሉ ቢጎለጉሉ ኪሴ ቢጎድል አይደለም። እንደዚህ አይንህን ቢያወጡ ይሄ አይንህ አትጠራጠርም። እራሱ ቆይ፣ ስማኝ፣ በደንብ ስማኝ። የእሳት ነበልባል ከፍም ጋር ይኖራል። እውነት፣ ውሸት፣ እውነት። የእሳት ነበልባል የሚኖረው ከፍም ጋር ፍሙ ላይ ሳር ስትጥሉ ነበልባሉ ይገለጣል። የእሳት ነበልባል ከፍም ጋር ይኖራል። ፍሙ ላይ አምጥታችሁ ሳር ስታስቀምጡበት ነበልባሉ ቦግ ብሎ ይወጣል። የታየው የተገለጠው የእሳት ነበልባል ከፍም ጋር ሲኖር የነበረ እንጂ ከሌላ ቦታ የመጣ አይደለም። አቤት! ኦኬ። ኢየሱስ ከአብና ከመንፈስ ቅዱስ ጋር

ወዳጆቼ ቃል ሥጋ ሲሆን ፍሙ ላይ የጣላችሁት ሳር ከፍሙ ጋር ያለመለየት ሲኖር የነበረውን ነበልባል በሳሩ አማካኝነት አርጋችሁ እንደምታዩት፣ ወልድም ከአብ ጋር ሲኖር ሳለ ልክ ሥጋ ሲሆን የሚዳሰስ ሲሆን የሚታይ ሆነ እንጂ ካለመኖር ወደ መኖር የመጣ ወይም ደግሞ ህልውናው እዛ ጋር የጀመረ መለኮት ነው ማለት አይደለም ቆይ ውሃ ባለበት ሁሉ እርጥበት አለ እውነት እሸት እርጥበት ባለበት ሁሉ ውሃ አለ ውሃ አለ ብላችሁ እርጥበት የለም አትሉም እርጥበት አለ ካላችሁ አት ሴም ታይም ውሃ አለ ትላላችሁ ወልድ ካለ አብ አለ አብ ካለ ወልድ ሁለቱም ማኒፌስቴሽን ነው እርጥበት ያላችሁት ማኒፌስቴሽኑ ነው። ውሃ ያላችሁት ማኒፌስቴሽኑ ማኒፌስቴሽን ኦፍ ዘ ስፒሪት ነው። አንድ ሁለት ሶስት ያላችሁት እንጂ እናንተ ሶስት ራስ ያለው አውሬ አይደለም የምታመልኩት እንጂ። መድኃኒዓለም ስማ ጎሊያድ ላይ የተገረምክ ከኖርክማ፣ ጎሊያድ ኢዝ ነን ኦፍ ዩር ቢዝነስ። ጎሊያድ የአንተ ጉዳይ አይደለም። የኤርትራ ባህር ተከፈለ የአንተ ጉዳይ አይደለም። የጎሊያድ መውደቅ እስራኤል ጉዳይ ነው። የኤርትራ ባህር መከፈል የእስራኤል ጉዳይ ነው። ያንተ ጉዳይ ኢየሱስ ነው። አንተን ክርስትና ውስጥ አምጥቶ ያስገባ ኢየሱስ ነው። በጣም ኮንሽየስ መሆን ያለብህ፣ በጣም ንቅ መሆን ያለብህ ኢየሱስ ሲወራ ለምን መሰለ የዘላለም ሕይወት የሚወሰነው ስለ ኢየሱስ ባለህ እምነትና መረዳት ነው። ኢየሱስን በተመለከተ ያለህ እምነትና መረዳት ያንተን ኢተርናል ላይፍ ዲተርማይን ያረገዋል። ደግሞ ይገርማ ይሄንን፣ ሆሊ ስፒሪት ካልገለጠልህ በስተቀር በጂኦሜትሪ፣ በአልጀብራ፣ በካልኩለስ፣ በኢንቲግሬሽን፣ ዴሪቬሽን ማቴማቲክስ የሆነ ጎዳ ኢስ ኮልድ ዘ ብራንች ኦፍ ናቹራል ሳይንስ ምናምን ብላ አታመጣውም። ቃልም በእግዚአብሔር ዘንድ ነበር ማለት አካላዊ ነበረ፣ አካል ያለው ነበር። ኦኬ የተረዳኝ ሰው አለ። ስለዚህ ኢየሱስ ክርስቶስ እሱ በመጀመሪያ ቃል ነበር ዘላለማዊ ነው ቃልም በእግዚአብሔር ዘንድ ነበር አካላዊ አካላዊ ነው አካላዊ ነው ብለን ስንል ምን እያልን ነው ብለን ካልክ እያልን ያለነው አንድ ጉዳይ ነው የመጀመሪያው እያልን ያለነው የትኛውም ህልውና ያለው ነገር ባህሪ ያለው አካል ባህሪ ስትል የተፈጥሮ ምክንያት ወይም ጥንተ መሰረት እያልክ ነው አካል ስትል ግን የዚህ ህልውና መገለጫ ማለት መገለጫ ማለት

ዓለም በእግዚአብሔር ዘንድ ነበረ ብሎ ሲል እያለ ያለው አካላዊ ሆኖ ይኖር የነበረ ማለት ይኖር የነበረ ማለት ነው። እንዴት አያችሁ? የዛሬውን ቪዲዮ ሀሳብ አስተያየታችሁን ኮሜንት ላይ ይጠብቃለሁ። እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው ማመሰግነው። በቀጣይ በሌላ ቪዲዮ እስከምንገናኝ፣ ይህም ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ፣ ሼር ማድረጋችሁም እንዳትረሱ፣ ሰብስክራይብ አድርጋችሁ ደግሞ ቤተሰቡን ሁሉ ወዳችኋለሁ። ተባርኩ።